ራ ያበቃረሴነትኤም እንግዲህ አሁን በእሳት ቅድም እንዳልኳቸው በቀጣይ እንመጣበታለን ብያለሁ። አሁን እየድን ያለነው እዛ ማዶ የምታዩት የግራቪሊያን ጫካ ነው። ለማየት የምንሄደው እጅግ በጣም የሚገርም ቦታ ማለት ነው።

እና ቦታው እጅግ በጣም የሚገርም ነው። አሁን ወደዛ እየሄድን ነው። ኑ ተከተሉኝ። እና እጅግ በጣም የሚገርማችሁ ይሄ ቦታ እንደዚህ ስታዩ ጋራ፣ ቅድም እኛ ስንመጣ ምንም እኮ እንትን ይሄ ምንድን ነው ዳመና አልነበረም፣ ግን አሁን ከደቂቃዎች በኋላ ይኸው ዳመና ሸፈነን ነው። እኛን አክብሮ ነው ዳመናው ወይስ ምንድን ነው የሚለው እጅግ በጣም አነጋጋሪ ነው። እና አሁን እየወረድን ነው ወደታች፣ እየወረድን እንገኛለን። ወደ ግራቢሊያን ጫካ እየገባን ነው

እና ተካተልን በጣም የሚገርም ነው። ብታዩ አሁን እኛ የወረድነው ለፍን ጫፋ ቁልቁለት እጅግ ገራሚ ነው። ላችለ እኔ በህይወቴ አይቼ የማላቀው የመልካ ምድር አቀማመጥን ነው ነት ዛሬ ወደዚህ በማምጣት እጅግ በጣም ደስታ

በጣም ደስ ይላል። ያው እንግዲህ ውጣ ውረዱን አልፈን ወደ ግራቢላን ጫካ እየገባን እንገናኛለን። ለማንኛውም እዚህ አካባቢ ላይ እጅግ በጣም ያስፈራል። አውሬ ምናምን ሊኖርበት ይችላል ብለን እናስባለን። አሁን ጊዜው የዝናብ ጊዜ ከመሆኑ ጋር ተያይዞ እንደምታዩት አየሩ በጣም ያው ዳመናማ ሆኗል። እንደምታዩት ቅድም እንዳልኳችሁ ሰላም ነበረ የሆነ

ፀሐይ ምናምን ነገር ነበር ነገር ግን አሁን ያው በዳመና ተሸፍኗል እና ወደዛ ነው እየሄድን ያለ ነው እና ተከተሉኝ ተከተሉኝ ኧረ የሚገርም ነው የሚገርም ነው የሚገርም ቦታ ነው እንግዲህ ዛሬ የጎበኘን ያለ ነው አሜዚንግ ከነ ምስጌ ጋር ከነ ብርሃኑ ጋር ከነ ፍልፍሉ ወይም ከነቀድር ቀድር ጋር ከነ ፈቃዱ ጋር ከነ

ወጣቱ ባላፍት ብሩክ ነው። ወጣቱ ባላፍት ብሩክ ጋር አብረን ሆነን ነው ይህ ነው እንግዲህ፣ እሱ ወጣቱ ባላፍት ብሩክ ምን ነው። ኦ ወደ ደኑ ገብተናል አሁን። ወደ ግራቪላን ጫካ እየገባ ደን ደን ደን ደን፣ ገብተን የምናየው ነገር

እግዚአብሔር ይጠብቀን። እዚህ ውስጥ አንበሳ ሊኖር ይችላል፣ ነብር ሊኖር ይችላል፣ ሌሎች ሌሎች የእንስሳት አይነቶች ሊኖሩ ይችላሉ። ግን ለማንኛውም ዛሬ እንደው ምንም ይሁን ምንም ይሄንን ደን ሳንጎበኝ በፍጹም አንሄድም። ውስጥ ያሉ አውሬዎች ካሉ ቅድም ያልኳችሁ አንበሳ ምናምን ካለ ያው እናንተን እናሳያችኋለን። ነብርም ካለ በዛው ልክ ነው እና ኖ ተከተሉ ጫካ ጫካ

ረጫካ ረጫካ ገራሚ ጫካ ነው፣ እጅግ በጣም የሚገርም ነው። ይህ ቦታ ደግሞ በህዝብ ጉልበት ነው የተሰራው እና ምን የምታዩት ግራብ ልያም በህዝብ ጉልበት ነው፣ ተፋሰስ ልማት ማለት ነው። ስላገዘኝ በጣም አመሰግናለሁ። ጠፍቶብኝ ነበር